ሰላም፣ እንዴት ናችሁ? ዛሬ ፊት ላይ ቡግር እንዲከሰት የሚያደርጉና ከተከሰተ በኋላ የሚያባብሱ ተግባሮችንና ልምዶችን እንዲሁም መፍትሔዎቻቸውን እናያለን። አንደኛ ፊትን በእጅ መንካት፣ ፊታችን እጃችን ላይ ማሳረፍ፣ በጣቶቻችን ቡግርን ማፍረጥ፣ ፊትን በየደቂቃው ማሸት የመሳሰሉት ልምዶች እጅ ላይ ያለ ባክቴሪያ ኦይልና ቆሻሻን በቀጥታ ወደ ፊት ቆዳ እንዲተላለፍ ያደርጋል እጃችን ቀን ሙሉ ብዙ ነገሮች ጋር ንክኪ በማድረግ ምክንያት የሚሰበስበው ቆሻሻ ፊት ላይ እንዲያርፍ በማድረግ ቡግር እንዲከሰት እና እንዲባባስ ያደርጋል። መፍትሄው ፊትን በእጅ አለመንካት፣ አስፈላጊ ከሆነ ደግሞ በቅድሚያ እጅ መታጠብ ነው። ሁለተኛ የቆሸሸ ትራስ ልብስና ፎጣ መጠቀም። የትራስ ልብስን የፀጉር ቅባት፣ ላበት፣ የሞተ ቆዳ፣ ባክቴሪያና ሌሎች ቆሻሾችን ሊይዝ ይችላል። ያልታጠበ ወይ ደግሞ የቆሸሸ ትራስ ልብስ ላይ መተኛት ከፊት ጋር ቀጥታ በሚኖር ንክኪ ቆሻሻው የፊት ቆዳ ላይ እንዲያርፍና ለቡግር መከሰት ምክንያት እንዲሆን ይሆናል። በተመሳሳይ የቆሸሸ የፊት ማድረቂያ ፎጣን መጠቀም ቡግር እንዲከሰትና እንዲባባስ ያደርጋል። መፍትሄው ንጹሕ የትራስ ልብስና የፊት ማድረቂያ ፎጣን መጠቀም ነው። በተጨማሪም ከሲልክ የተሰሩ የትራስ ልብሶችን መጠቀም። የሲልክ ጨርቆች ከጥጥ ከተሰራ የትራስ ልብሶች በተሻለ በፍትጊያ ጊዜ የፊት ቆዳ ቅባትን አይወስዱም። ሶስተኛ አስፈላጊ ከሆነ በላይ ፊትን መታጠብ። ፊትን መታጠብ አስፈላጊ ነገር ቢሆንም ከልክ በላይ ሲሆን ግን የፍትን የፊት ተፈጥሮ ቅባት ስለሚወስድ ፊታችን የበለጠ ቅባት እንዲያመርት ያደርገዋል። ይህም የፊት ቆዳን ለቡግር እንዲጋለጥ ያስገድዳል። መፍትሄው የፊታችን አይነት በመከተል በየቀኑ ጠዋትና ማታ መታጠብ እንዲሁም ለፊት ቆዳ የሚስማማ መታጠቢያን መርጦ መጠቀም ነው። አራተኛ የፊት ቆዳ ጋር የሚስማሙ ምርቶችን መጠቀም የፊት ቆዳን ከቡግር ጋር ተያይዞ የሚከሰቱ ችግሮችን ለመከላከል የምንጠቀማቸው የቡግር ማጥፊያ የተለያዩ ምርቶችን ከቆዳ ጋር የሚስማሙና ብዛት ያላቸው ከሆኑ ለቆዳ ከሚሰጡት ጥቅም ይልቅ ጉዳት የሚያመዝኑ ይሆናል። መፍትያቸው የምንጠቀመው የፊት መለስለሻና የቡግር ማጥፊያ ከፊት ቆዳ ጋር የሚስማሙ እንዲሆኑ እንዲሁም የጎንዮሽ ጉዳት የሌላቸው መሆኑን ማረጋገጥ ነው። አምስተኛ ያልተስተካከለ አመጋገብ፣ አመጋገብ የፊት ቆዳ ላይ ትልቅ ተጽዕኖ አለው። በተለይም ቡግር ላይ ብዙ ጊዜ ስኳርና ቅባት የሚበዛባቸውን አመጋገብ ማዘውተ ፊት ላይ የሚመረት ቅባትን እንዲጨምር በማድረግ ቡግር እንዲከሰትና እንዲባባስ ያደርጋል። መፍትሔው የተስተካከለ አመጋገብና በቂ ውሃን መጠጣት ነው። ስድስተኛ የስልክ ስክሪንን አለማጽዳት፣ ብዙ ጊዜ ችላ የምንለው ትኩረት የማንሰጠው ነገር ቢሆንም የስልካችን ስክሪን ከእጃችን፣ ከቦርሳችን፣ ከኪሳችን እና ከመሳሰሉት ባክቴሪያና ቆሻሾችን ስለሚሰበስብ ፊታችን ጋር በሚኖር ንክኪ ቆሻሻን ወደ ፊታችን ሊያስተላልፍና የቡግር መባባስ ምክንያት ሊሆን ይችላል። መፍትሄው የስልካችን ስክሪን በየጊዜው ማጽዳት ነው። ሰባተኛ ጭንቀትና የእንቅልፍ ማጣት። ብዙ ጊዜ ጭንቀትና የእንቅልፍ ማጣት የሆርሞን መዛባትን ያስከትላል። ይህም የቡግር መፈጠርንና መባባስን ያስከትላል። መፍትሄው በቂ እንቅልፍ ማግኘትና ጭንቀትን ማስወገድ ነው። የቡግር መፈጠርን እንዴት እንከላከል? ሁልጊዜም ለፊት የሚስማማ ሞይስቸራይዘርና ሰንስክሪንን መጠቀም፣ ቲትሪ ኦይል፣ የእርድና ማር ማስክን መጠቀም እንዲሁም የፊት መታጠቢያ መምረጥ እና የተስተካከለ ሩቲንን መከተል አስፈላጊ ናቸው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ልትጠይቁኝ የምትፈልጉት ማንኛውም ጥያቄ ካላችሁ ኮሜንት አድርጉልኝ። በሚቀጥለው እስከምንገናኝ ሰላም ቆዩ።